በጠዋት አላመቸውም አላመቸውም። ከሰዓት በኋላ ተነስተው በቀጥታ ወደ ላፍቶ አመሩ በል እንግዲህ የማንም ሙዚቃ ልክፈትልህ አለ መኪና ውስጥ ያሉትን ካሴቶች እየበረበረ ልውል መለስ ብሎ ከማየት በስተቀር ምንም መልስ አልመለሰለትም። የሙሉ ቀንን እንደኔ ወዳጅ ይሻልሃል አለ እየሳቀ ቆይ ጥላሁንን ተወዶ የለም አለ ካሴቶቹን በአንድ እጁ እያገለባበጠ እረ፣ ባክህን ተጠንቅቀህ ንዳ አለ ልዑል፣ በተደጋጋሚ ማጎንበሱ ደስ ስላላለው። አይዞ አንተ፣ ሀገርህ አይንህን ጨፍነህ እንደምትነዳ ሁሉ እኔም በአገሬ በጭፍኔ መንዳት አያቅተኝም አለ ካሴቱን አስተካክሎ እያስገባ! ፈልጌ ፈልጌ ያን ሰሞን ያጣኋት አዎ፣ የአጋጣሚ ድንገት ዛሬ አየኋት ሲል ልዑል ከት አለና ሳቀ። አዎ፣ ይሄ ነው ለአንተ ተስማሚ ዘፈን ከመልካም ምኞት ጋር አለ። እሱም ከልቡ እየሳቀ ቆይ ብቻ እንዲህ እንደቀለድክብኝ አለ ልዑል በመስኮት በኩል ውጭ ውጭውን እየተመለከተ ከዚያም ሰው እየጠየቁ ጀሙ ያለው ኮንዶሚኒየም ቤቶች ወዳሉበት ቦታ ሄዱ ሰፈሩ ሞቅ ደመቅ ያለ ነበር ገና ብዙ የመኪና እንቅስቃሴ ባይኖረውም ሰፋፊ አስፋልቶች ተሰርተዋል መኪናቸውን ወደ አንድ ግሮሰሪ በር ላይ አቁመው ወደ መንደሩ ለመግባት በእግራቸው መንገድ ቀጠሉ ልዑል ቆም አለና አይኑን ወደ መንገዱ ጣል አደረገ። አስፋልቱን ከሁለት ቦታ ከከፈለው ባዶ ቦታ ላይ ለአትክልት መትከያ የተቆፈሩ ትልልቅ ሰው የሚወጡ ጉድጓዶች ያለምንም መከላከያ አፋቸውን ከፍተው የሚሞላቸው ነገር የሚጠብቁ ይመስሉ ነበር። ምን ነው? ምን አሰብክ? አለው ሰይፈም። ቆም ብሎ እነዚህ ጉድጓዶች የቆፈራቸው ማን ነው? አለ በመገረም እየተመለከተ እኔ ምን አውቃለሁ። ያው የሚመለከተው ክፍል የአካባቢ ልማት ይሆናል አለ እሱም ቆም ብሎ እንዴ፣ አሁን በጨለማ ሰው ቢገባና ቢሞት ወይ ቢሰበር ተጠያቂው ማን ነው? ራሱ ባለቤቱና ተጠንቅቆ እያየ ካልሄደ ማን ሊጠየቅለት ነው? እየሳቀ ሰይፈ መልስ ሰጠው። የሚገርም እኮ ነው። ህፃናቶቹና እናቶች ቢገቡም ማንም የሚጠየቅ የለም ማለት ነው። ወንድሜ ወደ መጣንበት ጉዳይ ሳይመሽ ምንሄድ ይሻላል ራስን በራስ ተጠንቀቀ ካልጠበቅ ለአንተ ደህንነት ጥንቃቄ የሚጨነቅ የለም ይህ ጉድጓድ ለተፈለገው ቦታ ሁሉ እስኪደፈን ድረስ የሞተውም ሞቶ የቆሰለውም ቆስሎ የተሰበረውም ተሰብሮ ይኖራል አለ አሁንም እየሳቀ ሁወይ ጉድ አለ ልዑል በአግራሞት ብዙ ያሳስብ ነዋሪዎቹም ለምደውታል የሞተባቸውም የቆሰለባቸውም አወይ ጉድ ብለው ትተውታል። አንተ እንደ ሀገር ነው የምታስበው። እናንተ ሀገር የጫማዋ ሹል ተረከዝ ትንሽ ወርወር ባለ መንገድ ላይ ገብቶ ለወደቀችው ሴት ቀበሌው ብዙ ካሳ እንደሰጣት እዚህም በዚህ ሁሉ ጉድጓድ ጉዳት ለደረሰበት ሰው ካሳ የሚሰጥ መስሎ ነው አለው። እዚያ ሀገር እያለ በዜና መገናኛ የሰማው ነገር ካስደነቀው አንዱ ስለነበር እስከ ዛሬ አልረሳውም። አየህ ያን ጊዜ ያንን ዜና አብረን የሰማን ጊዜ ያልኩ እኮ እንዲህ ያለውን ነው አለ። ዜናውን ሰምተው ሰይፈ በብርቱ ሲደነቅ ልዑል ምንም አልመሰለውም ነበር። ዛሬ ደግሞ ልዑል በብርቱ ሲደነቅ ሰይፈ እየሳቀ ነው። ለምን ከሩቅ የሚታይ ምልክት ነገር አያደርጉም። ቀንስ እሺ፣ እየተጠነቀቁ ይሄዳሉ። እንዲያው በማታ እንኳን በሩቅ የሚታይ አብረቅራቂ ነገር ምልክት ቢያደርጉ ጥሩ ነበር፣ አለ ዝግልል ብሎት እየተመለከተ። ወዳጄ ዛሬ አንድ ገመድ ነገር ብታደርግ ነገ ጠዋት ብትመጣት ታገኘውም። ሌሊቱን ነው ወስደውት የሚያድሩት። ወይ ጉድ ልዑል በአካባቢው የሚሯሯጡትን ሕፃናቶች ሲመለከት በአይነ ህሊናው አንደኛው ዘሎ ጥልቅ ሲልበት ታየው። ወደ ቀኝ በኩል ታጥፈው ወደ አንደኛው ሕንፃ ሄደው ከአሮጌው ቄራ ወይም ከአራት ኪሎ የመጡ ሰዎች በአካባቢው እንዳሉ ጠየቁ። እዚያኛው ሕንፃ ሊሆኑ ይችላሉ፣ በዚህ በኩል የለም እየተባሉ እየተዘዋወሩ ብዙ ጠየቁ። በመጨረሻም ከአሮጌው ቄራ መጡ የተባሉት ሰዎች አካባቢ አንድ ልጅ ወሰዳቸው። ያ ልጅቷ ስም ማን ነው አልከኝ? አለ ልጁ ወደ ሰይፈ መለስ ብሎ። መዳኒት አንድ ወንድ ልጅ አላት? ይነበብ የተባለ ልዑል ነበር በችኮ ላይ መለሰው። መዳኒት አንድ ወንድ ልጅ አላት። አዎ እኔ አውቃታለሁ። በዚህ በኩል ነው፣ ያውና የእሷ ባልትና ሱቅ ነው አለ በሩቁ እያሳያቸው። የልዑል ልብ ተሸበረ። ከልጁ ጋር በፍጥነት እየተከታተሉ ሄዱ። ልጁ ቀደም ብሎ ሄደና የተከፈተውን በር አንኳኩቶ መድኃኒትን ጠራት። አሁን የሰይፈም ልብ መናድ ጀመረ። ከመጀመሪያ እስከ መጨረሻ ለተደረገው ድብብቆሽ እሱም ስለነበረበት እንዴት አድርጎ ሰላም እንደሚላት ግራ እየገባው ነበር። መለስ ብሎ ልዑልን ተመለከተው። በድንጋጤ ዓይኑን ቤቱ ላይ ሰክቶ ይመለከታል። መድኃኒት ምን ዓይነት ሰዎች ናቸው እያለች የቋጨች ያለችውን ነጠላ አንገቷ ላይ ጠምጣም አድርጋ ብቅ አለች። የሁለቱም ወሽመጥ ንቅት አለ። ጤና ይስጥልኝ ማንንም ፈልጋችሁ ነው? አለች ወደ እነሱ ጠጋ ካለች በኋላ። ጤና ይስጥልኝ መዳኒት የምትባልሽ ፈልገን ነበር ካሮጌው ቄራ የመጣች አለ ሰይፈ እየጨበጣት። እኔም መዳኒት ነው ስሜ በስም ኦክሼ ይዟችሁ መጡ አለች ፈገግ እያለች። አይ ምንም አይደል። ከአሮጌው ቄራ የመጡ ሰዎች ወደዚህ አካባቢ ይኖሩ ይሆን? እርግጠኛ አይደለሁም። ከዚህ ጀርባ ያለው ብሎክ ውስጥ የተወሰኑ ሰዎች ከዚያ ነው የመጡ ሲባል ሰምቻለሁ፣ አለቻቸው ወደ ህንፃው ጀርባ እየተመለከተች። በዚህ በኩል ገብቶ ነው አው በዚች በግሮሰሪዋ በኩል ብትሄዱ ይቀላቸዋል አለችና አሳይታቸው ተመለሰች። ልጁ እነሱን ተከትሎ ፍለጋውን ቀጠለ። አንድ ልጅ አገኝና እንዲሁ ከአሮጌው ቄራ የመጡ እያለ ብዙ ልጆችን ከጠያየቀ በኋላ በመጨረሻ ተሰብስበው ከሚጫወቱት መሃል አንድ ወደ እነሱ መጣ። እነ ሰይፈ ልጁን እንዳዋቂ ባክብሮት ሰላምታ ሰጠውት። መድኃኒት የምትባል ልጅ ያውቅ እንደሆነ ጠየቁት። ቆይ እዚ ጋር አንድ ጓደኛ ያለ ምናልባት ከሱ ሰፈር ሊሆን ይችላሉ። የኛ ወደ ላይ ወደ ወፍጮ ቤቱ ጋር ነው ብሎ እየሮጠ ወደ አንደኛው ደረጃ ወጣ በግምት አስራ ሁለት ዓመት የሚሆነው ልጅ ይዞ መጣ። መዳኒት የትኛዋ? እኛ ሰፈር ሁለት መዳኒቶች ነበሩ፣ አንደኛዋ የይነበብናት ነች። የትዬ ልኬ ልጅ አለ በደንብ አስተካክሎ። አዎ እሷን ነው እየፈለግን ያለነው አለ ሰይፈ። አንጀቱ ራስ ብሎ ልዑል ደስታና ድንጋጤ አንድ ላይ በአእምሮ እየተተረማመሱበት የሚለው ጠፍቶት ቆሟል። ልጁ እነሱኮ ዚህ ሰፈር አይደሉም ወደ ኢሴን ያሉት ከማለቱ ሰይፍ አሁንም በችኮላ ሰፈሩን በትክክል ታውቀዋለህ ብሎ ጠየቀው። አዎ አውቀዋለሁ፣ የሄዱ ቀና ብሬ ሂጄ አይቻለሁ። ናና ጎሽ፣ እግዚአብሔር ይባርክ፣ አሁኑኑ ይዘህን ትሄዳለህ አለው። ትከሻውን አቀፍ አድርጎ እንደመለማመጥ ብሎ ሩቅ እኮ ነው እዚያ። እስኪ ደርስ ድረስ አስራ ሁለት ሰዓት ይሆናል። ግድየለም መኪና ይዘናል፣ መልሰን እናመጣሃለን። እሺ ለእናቴ ነግራት ልምጣ አለ ፊቱን ወደ ቤቱ አዙረው። ሰይፈ፣ ልጁን አላመነውም። በዚያው የሚቀርበት መሰለው። እሺ አብረን ሂድና እናስፈቅዳቸው አለ ከእርሱ ጋር አብሮ እየተራመደ የህንፃውን ደረጃ ሲወጡ፣ በደረጃዎቹ መሃል ያለውን ትልልቅ ክፍተት አይቶ ልዑል በጣም ተደነቀ። እንዴ ይሄ ነው የዚህ ሁሉ ሰው መውጫ መውረጃ? አለ እየዘገነ ነው ምን ነው ጥሩ አይደለም እንዴ ትንሽ ልጅ እኮ በዚህ ቀዳዳ ወድቆ ሊሞት ይችላል እየወደቁ እየሞቱ አይደል ታዲያ ለዚህ ማን ነው ተጠያቂው አለ በመገረም ፍጥጥ ብሎ እየተመለከተው እናትና አባት ናቸዋ። የወለዱትን በደረታቸው አቅፎ ማሳደግ የነሱ ፋንታ ነው ለእነሱ ልጆች ተብሎ ይህን ሁሉ ቀዳዳ የሚገጥም ገንዘብ ኬት ይመጣል አለ ቆም ብሎ ቁልቁል እየተመለከተ የሚያሳዝን ነው ይሄ አሁን በመሐንዲሶች እጅ ነው የተሰራ ወይስ በሰፈር ግንበኞች ምን ነው እባክህ የሰፈር ግንበኞች ስንት ያማረ ቤት ሰርተዋል መሐንዲሶቻችን ናቸው እንጂ አለ ምን ያህል ኮንዶሚኒየም ቤቶች እንዳይሆን እንዳይሆን ሆነው ተሰርተው ሰዎችን ለመከራ የዳረጉትን እያሰላሰለ ደረጄ ናባክህን አባከን ይህን ውሃ ይዘህልኝ ውጣ ጎሽኔ ልጅ አሉ አንድ ነፍስ አውቅ ያደረጉ ሴትዮ በአሮጌ ባልዴ ሞሉትን ቆሻሻ ውሃ ይዘው ወደ እነሱ እየመጡ ልጁ ተቀበላቸውና እየተው ተረተረ ደረጃውን ተያያዘው የጉድጓድ ውሃ ነው እንዴ? አለ ሰይፈ በመገረም ወደ ውሃው እየተመለከተ። የልብስ እጣቢ ነው አለ እየቃተተ። በእያንዳንዱ እርምጃ ባልዩን ደረጃው ላይ እያስቀመጠ ነበር የሚወጣው። የልብስ ጣቢ ወደ ላይ ነው እንዴ የምትደፉት? አለ ሰይፈ ፈገግ ብሎ። ለሽንት ቤት ነው። ሽንት ቤቱ ብዙ ካልተለቀቀበት የታችኞቹ ሰዎች ቤት ቀርንቶ ይሸታል። ስለዚህ ሁሉም ሰው ልብስ ሲያጥብ እጣቢውን እያጠራቀምን ላይ ሁላችንም እያወጣን በሽንት ቤታችን ላይ መድፋት አለብን፣ ያለው ልጁ ነበር እያለከለከ። ልብሳችንን እያጠብን በደጃችን ስንደፋው ቆሻሻሽ መጣብኝ እያለን እንዳልተናጨን ያህል ይኸው ዛሬ አንድ ሰው ልብስ ሲያጥብ ከታየ የእጣቢ ማጠራቀሚያ ባልዲ ወረፋ ይጠበቅ ጀመር አሉ አሮጊቷም ከኋላቸው ደረጃውን በመከራ እያለከለኩ እየወጡ ሰይፈም ፈገግ ብለው ዝም አሉ። ለልጁ ከልቡ አዘነለት። በዚህ ዕድሜው ኃላፊነት ተሰምቶት ለአዛውንቶች መታዘዙ አስደሰተው፣ እና ቢሉትም እንቢ ብሎ ውሃውን ላሩጊቱ አድርሶ ወደ ቤቱ ተመለሰ። አየህ መተማመናችን ለማያውቁ ሰው ልጆቻቸውን ሲፈቅዱ አለ ቤተሰቦች ሳይንገራግሩ እሺ በማለታቸው ተገርሞ ኦ ማይ ጋድ እኔ ራሴን አዞረኝ። ቁልቁል ማየት አልቻልኩ፣ አለ ልዑል። እየዘገነ ነው ነፋስ ገፋ ቢያደርገው ተወዛውዞ እመሬት ቢያርፍ የሚቀበለውን ትልልቅ ድንጋይ እየተመለከተ በዚህ ገደል ላይ በቀን ስንት ጊዜ እየተመላለሱ የየዕለት ኑሯቸውን የሚገፉትን ሰዎች ከልቡ አዘነላቸው። የትራፊኩን ጭንቅንቅ ኢሲኤንም አያትንም አልፈው ወደ ግራ በኩል ታጥፈው ከጭቃው መንገድ ገቡ።